አንድ ጊዜ ለፍቅር የምንከፍለው መስዋዕትነት ነገር ለእኛ ብዙ ብዙ ዋጋ ነው የሚያስከፍል፣ እየተሰደብንበት እየተረገምንበት ያለ ነው። ለዚህ ብለን እናት ነሽ ብለሻ፣ ክብሬሽ፣ ይቅርታ ጠይቄሻ፣ አለው ልትይኝም አልቻልሽም። ኦኬ ምንም፣ ልትይኝም የአንቺን ነገር ምንም ነገር ያወጣሁት ነገር የለም። ቮይስ አላወጣሁልሽ፣ ጽሑፍሽ አላወጣሁልሽ፣ ምንም ነገር አላወጣሁም። ምክንያቱም የእናት ክብር ስላለኝ ኦኬ እንጂ ይህን ህዝብ ማለት ምንም ሳያውቅ ስለሚደግፍ እንጂ በአንድ ጊዜ ነው የወሉ ቮይሶችን አውጥቼ ብለቀው እንዴት እንደሚነሳ ህዝብ ደንብ አርጌንም ማለት ነው። በመሀል ልጅቷ ማርያም ከምራሱ በመሀል ልጅቷ ተሰቃየች። እንዲ እኛ ምን አገባኝ ከነ ቤተሰቦች ጋር ምስል እባክሽ አሁንም ተለመኝ ሰው በስነ ስርዓት እየለመኝች በቃ ተይ፣ ከህይወቴ ውጪ። እኔ ልጅሽ አይደለም፣ አልወለድሽም። ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ። እኔ ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈልግም። ቤተሰቦቼ ይሰድበሻል። ሊንዳ ሊንዳ፣ ኢቨን የአክስቴ ልጅ የምትይው ቪዲዮ አለ ኦኬ። ሊንዳ እናቴ ምን ብላ እንደምትሰድባት ቁጭ አለች ከጎና እየሰማሻት ነበር ከጎን ቁጭ ብለሽ ማለት ነው። እናቴን እየሰደበች እዜን እየሰደበች ወንድሞቼን እየሰደበች እኔን እየሰደበች ቁጭ ብለች ከሷ ጋር እየሰማሻት ነበር። አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ እውነታቸው ናቸው ስላለሽ ማለት ነው። አሮጌኖችን ብሮ ሪስፔክታል እናቷን አግብር ምናምን የሚባል ነገር የለም። እናቴ ስካል ተገበረች። ማንም ስናት አከብር አልችልመን እስካሁን ምንም ነገር መጥፎ ማላውራው ነገር ለዚህ ብዬ ነው። በቃ ተይ ተይ። ኦኬ፣ ልጅሽን ማያዝ ከፈለግሽ ልጃሽን ማያዝ ይቻልሽ። አውጡት ከኢትዮጵያ አውጥቶ ሰርቀት ነው ያልሽው። ከኢትዮጵያ ሰርቄን ለእኔ መውሳት ለጥቅም ብፈልጋት ነሆር ወደዚህ ሀገር ቀጥ አድርጌ አምጣት ነበር። ስላልፈለኩ ነው ህይወቷ እንዲስተካከል ወደ አሜሪካ ሂጂ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ኬዝ እና መጫወት ሽፌት ለራሷ አላውቅም። ኦኬ ኦኬ እንትን አድርገናታል፣ አድቫይስ እንትናታል ምናምን ከጎኗ ነበርና አይዞሽ እያለ እንትን ነበር። ኦፍኮርስ አይናውቃሉ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችን በደንብ አድርጋችሁ ከፍተህ ከፈት አድርጋችሁ አስቡ በአስቡ። ኦኬ እስካሁን የተሰደጉት እኔ ይበቃኛል፣ በጣም ሰልችቶኛል። በቃ እኔ ማንም ሰብሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈለገው መሳደብ ይችላል ብ አንቺ ግን የቀረባ ሰው ሆነሽ የቀረባ ማለት አንቺ ግን የቀረብሽ ሰው ስለሆነሽ ብይ ነው እየመለስኩልሽ ኩልሽ አለሁት። አሁንም እባክሽ ወደ ሌላ ነገር ሳልሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትን እናር በሰላም ምን እንለ ኦኬ አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው።

ራሷ እንደዚያ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላልሽኝ ግን ምርቅ በታምር የለም። ምክንያቱም ከልጅ ጋ እንጂ ከአንቺ ጋር ስዳራ አላረግ ሶ ስሜን እንዳታንሽ ሚያዚያ ሀያ ስምንት እያልሽ ነው። ቅዳሜ ነች፣ ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የእኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታንሽ የፈለግ አውሪ ስለ ልጅሽ ስለአንቺ፣ አንቺ የፈለግ ስሜን የሚባል ግን እንዳተነሽ። በቃ የራስሽን እንትን ነገር አርጊ። ኦኬ፣ የራስሽን ነገር አርጊ። በቃ የራስሽን ነገር አውሪ፣ የራስሽን እንትን አርጊ። መያዝ ሀያ ስምንት ብሎ ነገር የለም። ስለራስሽ ራስሽ ጉዳይ ስለ ላይ ላይፍ ስለ ልጅሽ ላይፍ አውሪ። አሁን ምንም ምንም ነገር ልሻልችል፣ ለምን ተናገር ስለ ልጅሽ ለምን አልተናገርሽ ምትሻልችልም ሚያዝ ሀያ አምስት ሚሆን ሚያዝ ሀያ ስለእኔ ስም ሁለተኛ እንዳት ነች ሶሻል ሚዲያ ላይ ገባሻል። በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ እናንተ አሌክስ የዴዚን እናት አስጠነቀቀ። ሰምታችኋል አይደለም? ከዛ ዴዚ ደግሞ ምን አለች እናቷን እኔን ትግሬ አታግቢ ትግሬ አታግቢ እያልሽ አንቺ ግን ነጭ ዱቄታ ማገባሽ አለች እናቷን። ውስጥ የረርን ያለው የቋንቋ ማለት አማርኛ አለመቻሏ ነው ወይስ ምንድን ነው? እኔ አላውቅም ግን አሁን ወደ ዋናው ነገር ስመለስላቸው አሌክስ በጣም ተናዱ። በጣም ተናደው ላይ በላይ ገባና ማንንም ሰው አላስገባም ብሎ የዴዚን እናት አስጠነ አሁን ስለ ልጅሽ ማውራት ትችያለሽ፣ ስለ ራስሽ ማውራት ትችያለሽ፣ ስለሌላ ምናምን ማውራት ትችያለሽ። ስለ እኔ ግን ሶሻል ሚዲያ ላይ ስሜን ካነሳሽ፣ ስለ እኔ ካወራሽ፣ ስለ እኔ ከተናገርሽ እኔ እና አንቺ የምንጠያየቀው በህግ ነው። እረፊ ብዬሻለሁ። እረፊ፣ ከህይወቴ ውጭልኝ ብዬሻለሁ አለ አሌክስ የዴዚ ፍቅረኛ ማለት ነው። ልጅሽን ይዘሽ እንደፈለግሽ መሆን ትችያለሽ አለ። ተናዷል፣ በጣም ተናዷል፣ በጣም ተናዷል። እኔና ዴዚ ተዋደን ተፋቅረን ነው አለ። ከዛ ዴዚን አዎ እኔን ኛ አስወጣኋት፣ እኔን ኛ አስወጣኋት፣ መውጣት ስላለባት መቀየር ስላለባት እኔን ኛ አስወጣኋት። አሜሪካ ሂዳ የራሷን ህይወት የራሷን ስራ መጀመር ስላለባት እኔ ኛ ያገዝኳት እንድትወጣ፣ እኔን ኛ ያገዝኳት በ በቃ ሀያ አንድ አመት ሆኗታል። የራሷን ውሳኔ መወሰን ትችላለች አለ። ለእናትየዋ መልስ ማለት ነው። የኔን ቤተሰቦች ስታከብሪ ነው የአንቺን ቤተሰብ አንቺንና ቤተሰቦችሽን ላከብር የምችለው በቤተሰቦች የመጣ በአይን የመጣ ማለት ነው ብሎ በጣም እንግዲህ ማስጠንቀቂያ ያስቀምጧል። እላቸዋለሁ ለዴዚ እናት። እንግዲህ እንደዚህ ነው። ምንድን ነው አማትና አማች ችግር ነው። በሶሻል ሚዲያ የወጣ ነገር እግዚአብሔር መብረጃም የለው። የጌም ቀን መያዝያ አምስት ነው። በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው የሚጀመረው፣ ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው ሁላችን። ጋይስ ይህን መልእክት አድርሱላት። ወይዘሮ ቲና እባክሽን ስሜን እንዳታነሽ። ወይዘሮ ቲና አሁን በሬስፔክት ነው እየመለስኩልሽ ያለሁት። አልሰደብኩሽም። እየሰደብኩሽ ያለ ቪዲዮ አምሽ ቅርታ ልጠይቅሽ ብሄድሻለሁ። ኦኬ፣ ምንም አይነት ነገር አልሰደብኩሽም። ዲስሪስፔክትሽም አላረኩሽም። ኢግነር ላረጋት አልችልም ብሮ

ኦኬ እንዴት አድርጌ ነው ተው ብሮ እስኪ ንገረኝ፣ እንዴ በሙሉ ቤተሰቦቼ ኢኮኖሚ እየተሰደብኩ ነው። እንዴት አድርጌ ነው ተው እያላችሁኝ አለ ወይ? ኦኬ ቤተሰቦች መረገጥ አለባቸው።

እነሱ እኔ ላይ ምን እየሰሩ ነው አሁን? በደንብ አድርጌ ነው ማለት እኔ ዝም ያልካቸው ሆ ምንም ነገር ስለማያመጡ ህይወቴ ላይ ማለት በደንብ አድርጌ ነው። በዮኒ ማኛን የታቀደ አንደኛ ይን ነገር በዮኒ ማኛን የታቀደ ምንም ነገር የለውም። ወይዘሮ ቲና ስላልገባ ስላልገባት ነው እንጂ ለእሷ አዝነው አይደለም። ፎሎወር መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ የቪው መጠቀሚያ ነው ያደረጓት ከነ ልጇ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም

ግን ሁሉም ነገር እስኪ ይቅር። ኦኬ ችግር የለውም። ያልፋል፣ ያልፋል፣ ያልፋል፣ ያልፋል። ምን ያልፋ አይሆን የሚያልፍ ነገር አይመስልኝ እና ወይዘሮ ሲና ከህይወታችን ከህይወት በተለይ ከወጣሽ ማለት ህይወታችን አለች ከህይወት ከወጣሽ፣ በሰላም ውጭ አልወጣሽም። ደግሞ ሁለተኛ ስሜናሽና ሶሻል ሚዲያ ላይ ምንም ነገር አለች ቀጥ ብለ በህግ ነው የሚፈታ ምንም ነገር የምነጋገረው ነገር የለ። ስለ አንቺ ስም አላነሳም። ሶሻል ሚዲያ ላይ አልመልስልሽ። በህግ ቀጥ ብዬ ከና ፕሩፎች ነው ማሴዝሽ ዘን በደንብ አር ገብቶሻል፣ ብዬ ተስፋ አደርጋለሁ። አሌክስ በጣም ተናዶ ነበረ። በቃ ከህይወታችን ውጪ፣ ከህይወቴ ውጪ ታይኝንል። ቤተሰቦችን አትናገሪ፣ ምናምን ምናምን። ብቻ በጣም ብዙ ነገር ነው የተናገረው እንደሰማችሁት፣ በጣም ተናዷል። ሰው ራሱ ገስት ላይ አላስገባም ብሎ ማለት ነው። አላስገባም አለ ገስት ላይ እና ምንድን ነው እያለ ያለው ጂጂ ኪያ ፋኒን ስለተናገረችው ስለሰደበችው፣ እኔ ሰባት አመት ሙሉ ተናግረዋለች ጂጂ የሳምሪን ባል ማለት ነው። ሰባት አመት ሙሉ በቃ በአነሳች ቁጥር ፋኒን ሳትናገር በቃ የሆነ መጥፎ ነገር ሳትለጥፍበት አታልፍማ። ከዛ አሌክስ ምንድን ነው የሚለው ያለው እኔ አልችልም፣ መሰደብም አልፈልግም። እኔ አከብራታለሁ ታክብረኝ፣ በቃ ተናግሮኛል። መጥፎ ነገር የምትል ከሆነ ቪዲዮ ታምጣልኝና ይቅርታ ልበላት እንጂ እኔ እንደ ፋኒ ትግስት የለኝም። ሰባት አመት ሙሉ ተሰደበ፣ እሱ ምን አመጣ? እኔ እንደዛ አልፈልግም። መቀጠል ካለብን በሰላም እንቀጥላለን ያለ፣ በለዛ ደግሞ በሰላም መለያየቱ ጥሩ ነው አለ እላችኋለሁ። ውዶቼ ልጇ አጠገቧ ነው ያለችው። እኔ ልጅሽ አጠገብሽ ነው ያለችው ምናምን ምናምን ይላል እና ከስር ደግሞ ኮሜንታተሮች እናቴ በቃ እንዳለ የኢትዮጵያ ሕዝብ ስድስት ሺህ ምናምን ሰው አለ ከኔ ጀምሮ፣ አትሳደብ፣ እናቷን አክብር፣ እናቷን አክብር። አክብር የምትሉኝ ምኗን ነው የማከብረው? የኔን እናት ሳታከብር እሷን እንዴት ነው ላከብራት የምችለው? ምንድን ነው የምትሉት? ተናዶ ከስር ኮሜንት የሚጽፉትን ሁላ ተናገራቸው እንደፈለገ። እና በነገራችን ላይ ዴዚ ራሱ ዛሬ የተናገረችው ቃል በእርግጥ አማርኛ ካለመቻሏ ነው። እኔን ትግሪ አታግቢ አታግቢ ትያለሽ አንቺ ግን ነጭ አገባሽ፣ ዱቄት አለች አና ልቃ ማለት ነው። በጣም ያስጠላል እውነት ለመናገር በቃ በጣም ፍቅር ስለያዛት እሷ ታውራለች። እሱ ግን ወንድ ልጅ ወንድ ነው። በነገራችን ላይ ከቆረጠለት ቆረጠለት ነው። ሴት ልጅ ግን በጣም አስቸጋሪ ነው። ሴቶች ታውቁታላችሁ። እና በዚሁ አጋጣሚ ውዶች ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እያደረጋችሁ እስኪ ለፍልኝ እንዴ! ይኸው ሰው ሁላ አውቆም ይሁን ድራማ እየሰሩም ምን እያሉ ተጣላን እያሉ ተፋቀርን እያሉ ላይቭ ላይ እየወጡ ይሸቅላሉ። እኔ እንኳን በዩቱብ ልሸቅል እንጂ። ስለዚህ ሰብስክራይብ አርጉኝ እውነት አውጡኝ በቃ ከድህነት አውጡኝ። እኔ መውጣት እፈልጋለሁ። በቃ የሆነ ድህነት ድህነት ያው አረጀሁበት። ወይ ወይ ወይ ወይ እንደተንከላወጥኩ መንከላወት ታውቃላችሁ። አይ የራሴን ብሶት የለን ነገር እንጂ፣ እነ ዴዚና እነ አሌክስ ፍቅር ነው የሚያጨቃጭቃቸው የገንዘብ እጥረት አይደለም። እኔ ደግሞ የገንዘብ እጥረት ነው የሚያነጫንጨኝ የሆነ ሰብስክራይብ አድርጉ፣ ላይክ አድርጉልኝ ከዛ ኢትዮጵያ ስገባ ሁሌ እንደምላችሁ ኢትዮጵያ ስገባ ከየቴ ጋራ ነው የምሰራው። ቆንጆ ቆንጆ ቪዲዮ ሰራለሁኝ። እስከዛ ግን ሰብስክራይብ አርጉ፣ ሻይር አርጉ። እውነት እስኪ በዩቱብ በዩቱብ እንዴት አይነት ብር እንደሚገኝ ሊየው። እውነት ሰው ሁላ በዩቱብ ገንዘብ እየሰራ ቤት ይገዛል መኪና ይገዛል። እኔ እስኪ ብር ሰርች ቡታን ቦታ እንታ ለግዛስ ብር ይገኛል አይገኝም፣ በይቱ ብን አላውቅም። አግኝቼ ሊዮና አነግራችኋለሁ። ሰርፕራይዝ ነው ማድረጋችሁ እና እኔን ማበረታቱኝ ጉድፈላ ለማንኛውም ወደ ዴዚ ስንመለስ ዴዚ የኔ እናት በጣም ፍቅር ይዟታል። ሀያ አንድ ዓመቷ ነው። አሌክስ ሀያ ሁለት ዓመቱ ነው። እንግዲህ እሱ ይሆናቸው የፍቅር አምላክ እግዚአብሔርን ፈጣሪ እርዳቸው። በጣም ያሳዝናል። በዚህ በኩል ደግሞ ልጅክያ ከልጇ ጋራ ከልጇ ባል ጋራ ብርቁስቁሳቸው ወጥቷል። በዚህ በኩል ደግሞ ሊያሾ አወቃቸዋት ሊያሾን ወዶቼ ቪዲዮ ወጣባት። አቤቴኛ ሰው አቤቴኛ ሰው አቤቴኛ ሰው ከየት ከየት ጎርጉረው ጎራጉረው እንደሚያመጡት ቪዲዮን አላቀ። አስቡት! የዛሬ ስድስት ዓመት ምናምን እኮ እንትን አልነበረም ቲክቶክ አልነበረማ። እንትን ነበረ ፌስቡክ እና ኢንስታግራም አይደል እሱን የነበረው ኢንስታግራም ላይ የለቀቀችውን ቪዲዮ አምጥተው፣ ወይኔ ወይኔ ወይኔ ወይኔ በጣም ያሳዝናል። እኔ እኮ ይህን ያክል አመት የት ነው የሚያስቀምጡት ነው፣ ጉድ እኮ ነው። ላይቭ ላይ ገብታ ስትመናቀር ረስተዋለች እኮ ሊያ እኮ ረስተዋለች፣ ድንገት ስታይ ደነገጠች። በነገራችን ላይ ሴት ጓደኛ አንዳንድ ሴት ጓደኞች ግን በጣም ከባዶች ናቸው። አስቡት ሴት ጓደኛዋ እኮ ናት አሉ ያወጣችባት አሉ ነው ግን እኔ አሉ የተባለው ነው አሉ እያልኩ ማውራው እና ሊያሾ ወጣችና ተናዳለች። ፊቷ ላይ ንዴት ይታያል። ቦግ ቦግ ቦግ ቦግ ብላለች። በጣም ተናዳለች። ከዛ ልቀቁት እንኳን ይሄንን እያወቅኩ ነው ላይ ላይቭ ላይ ወጥቼ ነው እንደዚህ ያደረኩት የፈለጋችሁትን መፖሰት ትችላላችሁ ምናምን አለች። ውስጧ እኮ ርር ብሏል፣ ተቃጥሏል። ውስጧ ደግሞ እንዳለ ሰሞኑን በጣም እየተጣሏት ነው ጂጂ ኪያ ቤታዮ ዮኒ ማኛ ቡጭቅ ጭቅጭቅጭቅ እያረጓት ነው፣ አይገርማችሁ ብቻዋን ብቻዋን አልቻለቻቸውም። አይ የቲክቶክ ማህበረሰቡ በቃ መጨረሻቸው እንደዚህ ነው። ዛሬ ተጣርቀው ነገ ይመጣሉ። ስለ ሊያሾማ ነገ መጣበታሉ። ነገ በአዲስ ቪዲዮ ቀንጨብ ቀንጨብ እያደረግኩኝ ከቪዲዮቿ ላይ እሷ ብቻ ናት የምሸቅልብን እኛ ምንሸቅልባት እንጂ እውነት። በዛሬ ደግሞ እነዚህ ታዋቂ ቲክታከሮች ላይ በላይ ገብተው ታብ አርጉ ሼር አድርጎ ኮፒ ሊንክ አድርጎ ምናምን ይላሉ። ዩቱብ ክፈቱ እና በእኛ ይሸቅሉ የለ እነሱ በትክታክ እኛ ደግሞ ቤቱ፣ እነሱ የሚለቁ የላይቭ ላይ ሲገቡ ቪዲዮአቸውን ቀርጸን በቃ በዚህ ማምጣት እኮ ነው። አለቀ። እውነት እነሱ የሚሸቅሉ እኛ የምንሸቅል አብረን እንደግ። ለነገሩ እኛ ነው የሚያየን የለ እኛ ታዋቂ አይደለን፣ ወይም የምንሰራበት ቦታ የለ እንደኔ አይነቶቹ እህቶቼ እግዚአብሔር ብቻ ከማዳን ቤት ያውጣችሁ፣ ያውጣኝ እኔንም ያውጣኝ። እንደው አውጥቶኝ አይቸው ግርም ይለኛል ግን መውጣበት ቀን እና ለማንኛውም እህት ወንድሞች፣ ሀገር ውስጥም ከሀገር ውጭም ያላችሁት እያላችሁበት ሰላማችሁ ብዝት ይበለልኝ። የነገሰ ይበለን። ሰናይ ሌሊት ይሆንላችሁ። መልካም አዳር ይሆንላችሁ ጉዶቼ። የተፋቀሩትንም ፍቅሩን ይስጣቸው፣ ላልተፋቀሩትም ፍቅሩን ይስጣቸው ነው የሚባለው ምርቃት አሜን በሉ ለማንኛውም ከሀገር ውጭ ያለነውም ያለነውን እግዚአብሔር በሰላም ለሀገራችን ለቤተሰቦቻችን ያብቃን በዓልን በሀገራችን ለማክበር ያብቃን አሜን እያላችሁ እውነት ሊሳካ ይችላል እኮ ከልቤ ነው የምመርቀው እና አሜን በሉ ከክፉ ሁሉ ይሰውረን እግዚአብሔር ክፉ ነገር አያሳየን ክፉ አያሰማን ያው ክፉ መስማታችን ማየታችን አይቀርም ግን በመጠኑ ያደርግልን ቸሩ መድኃኒዓለም ፖለቲከኞቹንም ልቦና ይስጣቸው፣ እንደው ልቦና ይስጣቸው። እውነት ምርር ብሎኛል እኔ። ስለዚህ መልካም አዳሪ ሆንላችሁ። ባይ ባይ፣ ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ቻው።